አረቤ ልጅ የምትጠብቁ አልሰማንም አላየንም እንዳትሉ፣ መጨረሻችሁ እንዳይበላሽ እነዚህን ነገራቶች ፎከስ ማድረግ አለባችሁ። አዎ አንቺ ይገባኛል፣ ምግብ፣ ጽዳት፣ ልጅ ሁሉንም ስራ ይመለከትሻል። ሁሉም ሰው ይጠራሻል። የብዙ ሰው ጥሪ ታስተናግጃለሽ። ነገር ግን ልጅቷ ላይ ነው ፎከስ ማድረግ አለባችሁ። አሁን እቺ ልጅ አልሞተችም፣ ግን ብትሞትስ? ብትሞትስ? በጣም ብዙ ቶቼ እስር ቤት እንደሚኖሩ አታውቁም? በልጅ መሰበር በልጅ መሞት ምክንያት አታውቁም። እች ልጅ አሁን ደረጃ ላይ ቢሆን እኮ የለችም። እንግዲህ እች ልጅ በጣም ትንሽ ብትሆን ራሷ እላስ ሲጠብቃት በጭንቅላቷ አልወደቀችም፣ በሆዷ ነው የወደቀችው ማለት ነው። አስባችሁታል አይደለ? ጥንቃቄ አድርጉ ባካችሁ። ለይላን ታውቋታላችሁ አይደለ? በልጅ ኬዝ ነው ልጅ እንዳጋጣሚ እንደአጋጣሚ ገድለሻል ተብላ ነው እንግዲህ። ልጅቷ በምንም ትሞት በምንም አላህ ነው የሚያውቀው። ገባችሁ? ግን በልጅ ግድያ ወንጀል ተከሳ ነው እስር ቤት ያለችው። ስንትና ስንት ዓመት ለአስራ ሁለት ዓመት እስር ቤት ነው ያለችው። የሞት ፍርድ ተፈርዶባል። በጣም ብዙ ኢትዮጵያውያን ብር አወጥታውላት ነበር፣ ግን መጨረሻው ብርም ቢወጣላትም ልትወጣ አልቻለችው። የልጅ ኬዝ ምን ያህል ከባድ እንደሆነ በሌላም መማር ትችላላችሁ፣ እባካችሁ ማለት ነው። በተጨማሪ ደግሞ አንድ እህቴ እንደዚህ ብላይ ነበረ። የምሰራው ልጅ ጽዳት፣ ምግብ፣ ሁሉም ነው። ልጆቹ በጣም ነው የሚያስቸግሩኝ እና ምንም ስራውን መቋቋም አቅቶኛል። በቀን ልጆቹ ያቆሸሹት ቦታ ሶስቴ አራቴ እጠርጋለው ስለ ሴትዮ ስነግራት ደግሞ አንቺ የመጣሽው ለስራ ስለሆነ ግዴታ መስራት አለብሽ ብላኛለች፣ ብላይ ነበረ ማለት ነው። ሁላችሁም ልንገራችሁ እባካችሁ በትዕግሥት ላይክ እና ሼር ሰብስክራይብ እያደረጋቸው አዳምጦኝ። ልጅ ቤት ያላችሁ እህቶች ልጅ ቤት ያላችሁ እህቶች ልጆች ጋር እልህ አትያያዙ። ልጆች በጥቁር አይናቸው አትዩ፣ እራሳችሁንም አታስጨንቁ። እራሳቸውም እነሱን የሚያቆሽሹን ቆሻሻ እያሰባችሁ እራሳችሁንም አታትክሙላችኋለሁ። እንዴት ነው መስራት ያለባችሁ መሰላችሁ? ከእናንተ የሚጠበቀው አንድ የዲቴይል ጽዳት ጠዋት ላይ ልታጸጅ ትችያለሽ አይደል? ልጆች ከትምህርት ቤት ሲመጡ እንደፈለጋቸው ያጨማልቁ ያዝረክርኩ። ከነሱ ቂጥቂጥ እየተከተላችሁ ልጆቹን ተዉ እያላችሁ እያባረራችሁ፣ እንደ ጨዋታም አድርጋችሁ ከነሱ ጋር አትዝልሉ። እናንተ ኩሽና ላይ የሚጠብቃችው የሚጠብቃችሁ ስራ ካለ ስራቸውን ስሩ። እነሱ ያቆሽሹ ችግር የለውም። እናታቸው እያየች ነዋል። እናታቸው ዝም ብላለች። እናንተ እልካት ልጆች ተው፣ ይሄንን እንዳትነካ፣ ይሄንን እንዳታደርግ ብላችሁ ፊት ለፊታቸው ስታጸዱ የበለጠ የሆነ ሰይጣን እንዳለበት ሰው ነው የሚያደርጋቸው ማለት ነው። የበለጠ እልክ ይዛቸዋል። የበለጠ ይደፋፋሉ። ምናምን ነገር ለእናትየውም ልጆች ያቆሻሉ ምናምን አትበሉ። አይወዱም አረቦች በጥቅሉ ማለት ነው። እናንተ መቼ ነው የምታጸዱት? እነሱ ተጫውተው ተደባድበው ደፍተው ደፋፍተው በልተው ጠጥተው ከጨረሱ ለወደ መኝታቸው ሊሄዱ አካባቢ ረተብረተብ አርጋሽ አንቺም ለራስሽ ሄደሽ ታኝ፣ ጠዋት መልሰሽ አሪፍ አድርገሽ ታጸጂዋለሽ። እላችኋለሁ፣ የምሬን ነው። ብዙ እህቶች ከልጆች ጋር እንትን አትበሉ፣ በቃ ይሄ እልክ አትያያዙ። አሁን ሴትዮ ምንድን ነው ያለቻት? አጽጂ ነው በቃ። አንቺ አንቺ ለስራ ነው የመጣችው፣ ስለዚህ ግዴታ ማጽዳት አለብሽ። ለስራ እስከመጣች ድረስ እንደዚህ አትበኝ፣ እንደፈለጋቸው ይጫወቱ፣ እንደፈለጋቸው ይዝለሉ ብላኝ ነው ብላኛለች ነው አያቸው፣ አይደለ እቺ ሴትዮ ይህን ነገር ስትናገር የበለጠ ያማል። ደግሞ ስለዚህ ያለባቸው አማራጭ ምንድን ነው? ከልጆቹ ጋር ማትጨቃጨቁ ልጆቹንም ጋር እልክ አትያያዙ። ልጆቹ ፊት ለፊትም ተጫውተው እስኪያበቁ ድረስ ጠብቋቸው። ከዛ እነሱም ወደ መኝታቸው አሁን ትምህርት ቤት አለ አልሐምዱሊላህ፣ ትምህርት ቤት ይገላግለናል ከልጆች ጩኸት ምናምን። ከዛ ትምህርት ቤታቸውን ሲሄዱ እናንተም ማድረግ ያለባችሁን ነገር ታደርጋላችሁ። ዲቴልሉን ሳይሆን ሳይሆን ነካነካ አድርጋችሁ ትተኛላችሁ። ነጌጧ ስትነሱ ታጸዳላችሁ ማለት ነው። አረቦች ልጆቻቸውን ስትገላምጭ ያየችሽ ቀን አንቺ ትልቅ ጠላት ነው፣ እንደ ጠላት ነው ምታይሽ ማለት ነው። ልጆቻቸውን በጣም ነው የሚወዱት፣ እኛም ልጆቻችን እንወዳለን። ገብታችሁ አለመውደድ ሳይሆን ይሄ ሪስፔክት ምናምን ኢሉንታ የሚለው ነገር ይዘናል እንጂ ልጅ የሚጠላ ሰው የለም። ስለዚህ ጥንቃቄ አድርጉ ማለት ነው። አንዴቴ ደግሞ ትላንትና አንድ ቪዲዮ አካፍያችሁ ነበረ፣ ማለት ነው ምን የሚል ነው መዳሜ እንዳት በይ እንዳት ጠጪ ትለኛለች። ስበላ፣ ስጠጣ፣ ስቀመጥ አትወድም፣ ስራም ጨርሺ ስቀመጥ አትወድም የሚል ቪዲዮ ሰርቼ ብዙዎቻችሁ እረፉ እረፉ፣ እሷ ስትተኛ እረፉ፣ እሷ ስታርፍ እናንተ እረፉ። ይቅርታ ተቋርጥብኝ ነበረ። እሷ ስትነሳ ደግሞ እሷ ስትነሳ እናንተ ምስብራችሁና ፎጣችሁን ይዛችሁ ተነስታችሁ ወደዚህ ወደዛ በሉ ስላችሁ፣ ብዙዎቻችሁ ካሜራ አለ ካሜራ ካለ እንዴት እንበላለን እንዴት እናርፋለን ብላችሁ ነው። እነሱ ሲተኙ እኮ ካሜራ አይከታተሉም። ባይዘው ልንገራችሁ ብዬ ነው በዛ አጋጣሚ እንደው አርፈሽ ካረፍሽበት ድረስ መዳም መጣ ለምን አሰሪም ካለችሽ፣ ትንሽ እያረፍኩ ነው። ደግሞ እንደዚህ የሚያስቸግሯችሁ ከሆነ ልጆች ጠዋት ስድስት ሰዓት የምትነሱ ከሆነ ልጆች ትምህርት ቤት ከሄዱ በኋላ ቁርሳቸውን ሰርታችሁ ምናምን አቀራርባችሁ ተኙ። የተወሰነ አንድ ሰዓት አንድ ሰዓት ተኩልም ሊሆን ይችላል። ምክንያቱም አስር ላይ እርፍት የለም፣ ትምህርት ካለ ገባቸው አደለ። አንዳንድ ትላልቅ ሰዎች ያሉበት ቤት አስር ላይ መብታችሁን አስከብሩ ካሜራ ምናምን ከአለ አንችልም ምናምን ለምትሉ ነው። ይሄን ቪዲዮ መሰራላችሁ ማለት ነው። ካሜራ ካለ መብትሽን አስከብሪ በቃ ማለት መዳም ደሞዝ አልሰጥም ከቤቴ ውጪ፣ ለምን ስለምታርፊ ምናምን እስካላለችች ድረስ መዳም አኮረፈች፣ ባናቷ ተተከለች ምናምን አያገባችሁም። እናንተ የእሷን ፊት አትከታተሉ። የምሬን ነው እኮ እንዴ። እኛ ስንቱን ፊት ተከታትለን እንችላለን? ሀቢብቴ እና እንደዛ ነው የምላችሁ። በርታችሁ ጠንክራችሁ ስሩ፣ እራሳችሁን ጠብቁ። አንድ ወንድሜም ሚስቴ እንደውም ቪዲዮ ለቀዋለሁ እንሻላ ነጌ ማለት ነው ሚስቴ ሳውዲ ከሄደች አምስት ወር ነው እና የአንድ ወር ደሞዝ ብቻ ልካላት የሁለት የአራት ወር ደሞዝ አልሰጥም አለቻት። ስልክም የላትም አታስደውላትም፣ ምግብም እንድትበላ አትፈቅድላት ምናም ብሎ ነበር። እና ለዚህ መፍትሄው ምንድን ነው? ኢትዮጵያ ያለውን ደላላ መያዝ ነው ኢትዮጵያ ያለውን ደላላ መያዝ ኢትዮጵያ ያለውን ደላላ ህገ ወጥም ስለሆነ ስለሚፈራ፣ ስትይዙት ስትይዙት ወዴት ይደውላል? ወዳለችበት ኤጀንሲ፣ ወዳለችበት አገር ኤጀንሲ ይደውላል። እነሱ ስለሚደውልላቸው ወይም ደግሞ ደሞዟን በስነስርዓት ተቀብላ እንድትሰራ ወይም ደግሞ ወደ ቢሮ እንዲመልሷት ያደርጋሉ ማለት ነው። ይህንን ነው የምላችሁ። ደሞዛችሁ በዚያው አጋጣሚ ሁሌም ነው የምጨቀጨቃችሁ መነዘነዛችሁ። ደሞዛችሁ በየወሩ ተቀበሉ። አረቦች ጋር ደሞዝ ማስቀመጥ ትልቅ ፈተና ነው። ትልቅ ጠላት ከጀርባ እንደማስቀመጥ ነው ብዬ ብዙ ጊዜ ተናግሬ፣ ያለው ራሳችሁን ጠብቁ፣ ደሞዛችሁን ጠብቁ። ወላይነቴን ነው፣ አረቦች ጋር ደሞዝ አታስቀምጥ ደሞዝ ስትሰበስቡ እራሳችሁ ላይ ነው የሚቆለሉት። በቃ ምን አባቷ ታመጣለች፣ ደሞዟ እኛ ጋ ነው፣ የትም አባቷ አትሄድም፣ ምንም አታመጣም ብለው እንደፈለጉ ነው የሚያሽከረኩሯችሁ። ስለዚህ ምንድን ነው አንድ ወር ሙሉ ሰርተሻል፣ እንደፈለጉ ጠርተውሻል፣ እንደፈለጉ አትክመውሻል ደከማት ሰረቻት ሳይዶ አዘውቻል ሳያዝኑ ስለዚህ እናንተ ማፈር የለባቸውም። የብዙዎቻችን የኢትዮጵያኖች ችግር ምንድን ነው? እናፍራለን፣ ደሞዝ መጠየቁ ምናምን። እና በቀጣይ ባሪ ቪዲዮ እንገናኛለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ለብዙ እህቶች እንዲደርሳቸው እፈልጋለሁ ይሄ ቪዲዮ ማለት ነው። ምክንያቱም በጣም በርካታ እህቶች መዳሞችን እንደነ ባለፈው አንድ ቪዲዮ አሳየቻችሁ ነበረ ደሞዝሽ ለምንድን ነው በየወሩ መቀበል ማትፈልጊ? ስትባል ስትላት መዳም ራሷ አንቺ ጋር ይቀመጥልኝ፣ አንቺ እኮ እንደ መዳሜ እንደ